በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የወንበደው ንስሐ። ጾም የመንፈስ ምግብ ነው። ጾም መጾም ማለት ከጥሉላት ምግቦች መከልከል ብቻ አይደለም። ስጋን ማድከም፣ ከዝሙት ከስካር፣ ከስድብ፣ ከሐሜት ከመሳሰሉት ራስን መግዛት ወይም መከላከልን ያጠቃልላል ጾም ከንስሐ ጋር ከሆነ እጅግ ያማረ ይሆናል። አንዳንዶቹ ጾምን ለውፍረት መቀነሻ ለገንዘብ መቆጠቢያ ይጠቀሙበታል። ይህ ግን ትልቅ ጥፋት ነው። አንድ ስልሳ ሰዎችን የገደለ ወንበዴ ከጥፋት ተመልሶ ከፈጣሪው ታርቆ ለመኖር ወደ አንድ አባት መጥቶ የሰራውን ስራ ምንም ሳይደብቅ አባቴ ንስሐ ስጡኝ ስልሳ ሰው ገድያለሁ አላቸው። እሳቸው ግን ይህን ሰው በፍቅር አቅርበው ከማናገር ይልቅ አንተማ ሰይጣን ነ ከኔ ራቅ ቢሉት፣ ደም የለመደ እጅ ነውና እሳቸውንም ገድሏቸው ሄደ። በመንገዱም ሌላ ቄስ አገኘ። እነኝህንም አባት አባቴን ንስሐ ይስጡኝ፣ ስልሳ ሰው ገድያለሁ ብሎ የጠየኳቸው ካህን ሰይጣን ብለውኝ፣ እሳቸውንም ገድያለሁ፣ ምን ላድርግ ይላቸዋል። ካለፈው ስህተቱ እየነገራቸው ያልተማሩት የሱ መመለስ ሳይሆን የራሳቸው ነፍስ ያሳሳቸው እኚህ ካህንም አንተ አረመኔ እኔንም ልትገድለኝ ነውን ቢሉት እሳቸውንም እንደወደዱ ይሁን ለወት ብሎ ይገድላቸዋል። በዚህ ሁኔታ ሌላ ሁለት ካህናትንም ገድሎ ወደ ለመደው ውንብድና ይሄዳል። በለመደው የውንብድና ስራ ላይ ያለ አንድ ሽማግሌ መነኩሴ ውሃ ሊቀዱ እየሄዱ አገኘና አባቴ ማለቱን ትቶ አንቱ ሽማግሌ ይቁሙ አላቸው። እሳቸውም ወደ እሱ ዞረው አቤት ልጄ አሉት። ስሙኝ እኔውንም በደነኝ ስልሳ ሰዎችን ገድዬ ንስሐ ለገባ ብጠይቅ አልፈቅድ ብለውኝ አራት ካህናትን ገድያለሁ። እርሶንም ንስሐ የማይሰጡኝ ከሆነ እንደነሱ ገድለዎታለሁ አላቸው። መነኩሴውም ስቅስቅ ብለው አለቀሱለት። በእውነት እግዚአብሔርን በድልሃል፣ አስከፍተሃል እሱ ግን መሐሪ አምላክ ነው አሉት። ምህረቱን ይልክልህ ዘንድ ተከተለኝ ብለው ወደ አንድ ጉድጓድ ወሰዱትና ላንተ ጸልይልህ ዘንድ የጸውለት መጽሐፌ እዚህ ወድቋልና አውጣልኝ አሉት። ከዛ ወደ ጥልቁ ጉድጓድ በገመዳን ጠልጥለው አስገቡት። መግባቱን ሲያረጋገጡ ገመዱን ቆረጡት። ወንበደውም እንዳታላሉት ስላወቀ በሚያስፈራ ጩኸት አንተ ሽማግሌ እገድልሃለሁ። እገድ ለሃለው እያለ መዛት ጀመረ። እሳቸው ዝም ብለው ትተውት ሄዱ። ከዘጠኝ ሰዓት በኋላ ቂጣና ውሃ ይዘውለት መጥተው ልጄ እንዴት ነ አሉት። እርሱም መቼም አልምርህም አንተ ሽማግሌ እገድ ለሃለው አለ። አሁንም መልስ ሳይሰጡት ምግብ ብቻ ሰጥተውት ሄዱ። ከአስራ ሁለት ሰዓት በኋላ ደግሞ ተመልሰው መጡና ልጄ እንደምን አለ አሉት። ደከም ባለ ድምፅ አንተን እገድላሃለሁ አልለቅህም አለት። እሳቸውም አሁንም ምግቡን ብቻ ሰጥተው ሄዱ። አንድ ቀን ቆይተው መጡ። ልጄ እንደምን አለ አሉት። እጅግ በደከመ ድምፅ አልለቅህም እገድላሃለሁ አላቸው። አሁንም ምግቡን ሰጥተው ሄዱ። በሦስተኛው ቀን ቆይተው ተመለሱና ልጄ እንደምን አለ ሲሉት እሱም በትህትና እግዚአብሔር ይመስገን አለ ትቤቱ በጾም የተሸነፈ ነፍስ ሥጋን አሸነፈች። እሳቸውም በገመድ አውጥተው ልቡ የፈቀደውን ንስሐ ሰጡት። እኛም በንስሐ ተመላልሰን ቅዱስ እግዚአብሔር ቸርነቱን አብዝቶልን የመንግሥቱ ወራሽ እንድንሆን የአምላካችን ቅዱስ ፈቃዱ ይሆነልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።